እንግዲህ አንገብጋቢ ስለሆነ ተቀባበላቸው በጣም አሪፍ ነው። እስቲ አቶ ዮናስ በተለይ ይህ ስርዓት ወይም ደግሞ የህብረ ብሔራዊ አንድነትን የሚያስተናግደው ስርዓት ህዝቦች መሀል የወንድማማችነትን ስሜት ከማጉላት አኳያ እንዲሁም አንዱ ለአንዱ ስጋት ሳይሆን አንዱ ለአንዱ ጌጥ ሆኖ እንዲታይ ከማድረግ አኳያ ምን አስተዋጽኦ አበረከተው? ቅድም ለማንሳት የፈለግኩት አስቀድመው የነበሩ በተለይ ባለፉት ሰላሳ ዓመታት ላይ የሄድንበት ርቀት አንዱን ጉዳይ ብቻ አጉልቶ የሀገራዊ እንትኑን አደብዝዞ የሚሄድ ባህሪ ነበር። የጋራ ማንነት ላይ ብዙም ትኩረት ያልተሰጠው ሁሉም፣ በተለይ አንዱ የብሄር ብሄረሰቦች ጥያቄ ማንነትን ስለነበረ፣ እሱ ከተመለሰ በኋላ ማንነት ላይ ብቻ አጉልቶ የሚሄድ ነበር። ያ ደግሞ በጋራ መኖር ላይ ወደማይ ትብብሩ በተለይ በጋራ አስተዳደር ላይ በተሳትፎ ከማደር ላይ እንትን ጥያቄዎችም ስለነበሩ በርካታ እንትኖች ነበሩ። እነዛ ወደ ግጭት የሚገፉ ነበር። በተለይ የራስ አስተዳደርን ከማጠናከር አንጻር ትብብሩ ተረስቶ ፉክክር ላይ ብቻ ትርጉም ባለው መልኩ እየተሮጠ ግጭት ላይ በጣም እንትን ነበር። በተለያዩ ቦታዎች ላይ ግጭትን ያባባሰበት ሂደት ነበር። ዞሮ ዞሮ ግን ያ አሁን ባለው ሂደት ሁለቱም ሚዛኑን በጠበቀ ነው የሚሄድ ያለበት። በተለይ በራስ አስተዳደር ላይ ፉክክሩ እንዳለ ሆኖ ትብብር በትብብር የሚሰሩ ነገሮች አሉ። በትብብር ያሉ ጸጋዎች፣ አገራዊ ጸጋዎች አሉ። በጋራ መጠቀም ላይ እሱን የወንድማ የህብረብሄራዊነቱ ወንድማማችነትን ባጠናከረ ባጎለበት መንገድ ሁሉ ሚዛኑን ጠብቆ የሚሄድ ያለበት ጉዳይ ላይ ትርጉም ባለው መልኩ እየተሰራ ይገኛል። ምናልባት ግን እነዚህን ሁሉ ጥያቄዎች የሚያመጣው በጋራ በምትመራው የአስተዳደር ስርዓት ላይም ትርጉም ባለው መልኩ አለመሳተፉ ነበር አንዱ ያመጣ። ዞሮ ዞሮ ሁለቱንም ማሻሽሎ መሄድ ይፈልጋል። ከዛ ባሻገር መነሳት መመለስ ያለባቸው በፊት በቃ አይነኬ የሚባሉ ጉዳዮች ነበሩ። ወይም ደግሞ አሳብ በሀሳብ ደረጃም ሲነሳ ነውር የተባሉ ጉዳዮች ነበሩ። እነሱን መፍታት ወደ ውይይት ማምጣት የመነጋገር ባህል ማድረግ ያለውን የተገደበ ነገር መክፈት ላይ ትርጉም ባልኩ ባለው መልኩ አንዱ ገብቶ አንዱ የሚወጣበት ሁኔታ ነበረ እና ሁሉም እንደ ሀገር ይች ሀገር የሁሉም ናት፣ የተፎካካሪውም የመሪውም የተቃዋሚውም የተከታዩም አገር አንድ ሀገር በመገንባት ሂደት ላይ ሁሉም ሚና አለው። ስለዚህ በዛ ረገድ ላይ ነገሮች ሁሉ ስለተከፈቱ በጋራ የመስራቱን በጣም ያሳደገበት ሂደት አለ። በብሔራዊ መግባባት ረገድ አሁን የተጀመሩ ተቃውማዊ የሆነ የተጀመሩ ስራዎች በተለይ ከህጋዊ እውቅና ተሰጥቷቸው እነ ተቃውማዊ የሆነው በመላው ሀገር የሚደረጉ የውይይት ሂደቶች እነሱ እነዚህ ችግሮች እየፈቱበት ያለበት ሂደት አለ እና ይችን ለመጨመር ነው ምናልባት የተከበራችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከድሬዳዋ አስተዳደር ብዙሃን መገናኛ ድርጅት ከድሬ ቲቪ ወደ እናንተ እየደረሰ ያለውን ሀያኛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን አስመልክቶ ከዚህ ከስቱዲዮ እየተከናወነ ያለውን ቶክሾ ነው እየተከታተላችሁ ያላችሁት። እዚህ ከኛ ጋር ያሉ በዘርፉ እንግዲህ ረዘም ላለ አመት ትልቅ እውቀት ያካበቱ አካላትንም በድጋሚ ማመስገን እንፈልጋለሁ። እናንተ ግን ወዳችሁ መርጣችሁ ከኛ ጋር እየቆያችሁ ስላለ ከልብ እናመሰግናለን። አሁንም ቆይታችሁ ከኛ ጋር እንዲሆን እየጋበዝን ወደ ውይይታችን እንቀጥላለን ማለት ነው። እስቲ እንግዲህ አቶ ተፈሪ ከልብ እናመሰግናለን። በተለይ ወደ ዛሬ እንግዲህ ወደ ትልቁ አጀንዳችን ስመልስ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን እንዲ በየአመቱ በተለያዩ መሪ ቃል ተሰጥቶት የተለያዩ ክልሎች ላይ መከበሩ ህዝቦች ከነ ማንነታቸው ባህላቸው፣ ቋንቋቸው፣ አለባበስ ሁሉ ነገራቸውን ምንም ሳይሸራረፍ በአንድ ቦታ እንዲህ ተገናኝተው ማክበራቸው ምንድን ነው ፋይዳው፣ ምንስ አስገኘለን የሚለውን ነገር ሲያመሱልን። ጥሩ እንግዲህ ይህን በዓል ማክበር አንደኛ ከዲሞክራሲ ማንጻር ማየት ተገቢ፣ ህዝቦች በነጻነት ማንነታቸውን በአደባባይ ቋንቋቸው፣ በዓላቸው የማንጸባረቅ ነገር ማድረግ አንዱ ቁልፍ ጉዳይ ነው፣ ዲሞክራሲን ኤክሰርሳይዝ ማድረግ ነው። ከዚህም በላይ ባሉ ምናልባት ዘርዘር ተብሎ ሊጠቀሱ የሚችሉ ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ፋይዳዎች አሉት። አንደኛ በዚህ መድረክ ህገ መንግስታዊነትና ፌዴራሊዝም የተመለከተ የማስተማር የግንዛቤ ማስጨበቂያ ስራዎች ምክንያቱም እነህ ፖለቲካ ስርዓቶች ስርዓቶች የሁላችንም መጠቀሚያ ናቸው። የኢትዮጵያን ዲሞክራሲ ገንባ እናጽና መትከልካል ኢትዮጵያ እየተገበረችው ስላለው ዲሞክራሲ ማወቅ መገንዘብ፣ ሌላውንም ማስተማር ይጠበቃልና ይህን በዓል ስናዘጋጅ የአስተምሮ ስራዎች በስፋት የሚሰሩበት በየክልሉ አለ። ሌላው ቅድም እንዳልኩት ኢኮኖሚያዊ ፋይዳውም ቀላል አይደለም። በተለይ በዓሉ የሚከበርበት አካባቢ እንድንከናወኑ የልማት መሰረተ ልማት ስራዎች በርካታ ናቸው። ያነቃቃሉ፣ ኢኮኖሚ ያነቃቃሉ። ወንድማማቾች ተገናኝተው ተሞክሮን የሚለዋወጡበት መድረክ ይፈጠራል። ከዚህ አንጻር በዓሉ በየዓመቱ መከበሩ ጠቀሜታው ሰፊ ነው የሚል አጠቃላይ ነገር አለኝ። ከዚህም በተጨማሪ ቅድም እንዳልኩት በማጠቃለያ ምዕራፍ ላይ በሚከበረው በዓል ላይ የፌዴሬሽኑ አባላት ከፍተኛ አመራሮች፣ ፕሬዚዳንቶች፣ ቀንባዎች በተገኙበት በአጠቃላይ የፌዴራል ስርዓታችን ምን ይመስላል፣ ምን ችግሮች አሉበት ተብሎ የጥናት ጽሁፍ ቀርቦ ፌዴራል ስርዓቱ እንዲጠናከር አቅጣጫ በጋራ የሚመክሩበት አጋጣሚን ይፈጥራል። በአጠቃላይ ግን ያው ይህ በዓል አንደኛ ዲሞክራሲያዊ መብትን በማንጸባረቅ ኢኮኖሚያዊ ተጠቃሚነትን በማረጋገጥ ማህበራዊ ግንኙነትን በማጠናከር የወንድማማችን ግንኙነትን በማጠናከር ረገድ ትልቅ ፋይዳ አለው። የብሔር ብሔረሰቦችና ህዝቦች አንድነት እዛ ጋር ይገለጻል። ለምን እያንዳንዱ የራሱን ባህል ይዞ ይመጣል፣ የራሱን ቋንቋ ይዞ ይመጣል፣ የራሱን ማንነት ይዞ ይመጣል። አንድ ላይ ነው የሚከበረው። ስለዚህ ይሄ ብቻ ሳይሆን እኔ እዚህ ጋር መጨመር የሚፈልገው ምንድን ነው የብሄር ብሔረሰቦች ቀን ብቻ ሳይሆን አሁን ሬቻ ላይ እንደምናየው አሁን ለምሳሌ እሬቻ ኦሮሞ ሲያከብር ሌላውም አላባውም፣ ከንባታውም፣ ስዳማውም፣ ሌላውም መጥቶ ከኦሮሞ ጋር እሬቻን ያከብራል። ልክ እንደዛው ይሄ መነሻ ቢሆንም የነበረውን ችግር እያስቀረብን ስለሆነ እሱ ብቻ ላይ ሳይሆን ፊቼ ጨንበላላ ሲከበር፣ አሸንዳ ሲከበር ሁሉም ብሄር ብሄረሰብ ቢገኝና ቢያከብርለት እውቅና ቢሰጠው ይበልጥ ደግሞ። ወንድማማችነቱን ፌደራል ሲስተሙን በደንብ እየገነባን የምንሄድበት ሂደት ይሆናል እና እቺን ነገር መንግስት ማስበውበት ቢያደርግና ወይ ደሞ የሚመለከተው አካል ሁሉ እዚህ ላይ ሁሉም ይሳተፍ። ያ ማለት ምንድን ነው? የአንተ ባህል የኔ ባህል ነው፣ የአንተ ቋንቋ የኔ ቋንቋ ነው፣ የአንተ ማንነት የኔ ማንነት ነው። ስለዚህ አብረን መሄድ እንችላለን፣ አብረን መኖር እንችላለን የሚል መልዕክት ስላለው አብረን እሬቻ ላይ በጣም ደስ ይለኛል። እኔ ሰው ሌሎቹ መጥተው ሲያከብሩ በጣም ደስ ይለኛል ሲያቸው ማለት ነው ይልቅ ከኦሮሞ በላይ እነሱን ነው የሚያቸው ደስ ይለኛል። እና ሌላው ላይም እንደዚሁ ማየት ፈልጋለሁ። ስዳማው የራሱን ፍቼ ጨምበላላ ሲያከብር፣ ቅድም እንዳነሳው ሶማሌው፣ ሌላው የራሱን ባህል ቀን ሲያከብር ሁሉም ቢገኝ ይበልጥ ወንድማማችነቱን እያሳየን ትክክለኛውን ፌደራሊዝም እየተገበርን እንዳለን አሁንም ያለው ጅማሮ በጣም ደስ የሚል ነገር ነውና መንግስት በዚሁ ብቀጥል የሚል አስተያየት አለ። ለምሳሌ በፖለቲካዊ ፋይዳው ላይ ከዚህ በፊት ባለመረዳት፣ ባለማወቅ እንዛው ባለመኖር ይፈጠሩ የነበሩ አለመግባባታችን በቀላሉ መቅረፍ የተቻለበት ነው። ያ ግጭትን በራሱ ያርቀዋል። ይሄ ትልቅ እንትን አለው ስርጸትን ከማጎልበት አንጻር እያንዳንዱ ያው ሰው ላይ አይደለም የሚሰራው፣ አስተሳሰብ እያንዳንዱ ሰው ላይ ከመስራት አንጻር በሚደረጉ ኩነቶች፣ እነዛ የሚደረጉ እንቅስቃሴዎች ቅድም መምህር ሲያነሳቸው ነበሩ፣ ጉልበት አላቸው። ኬንያዊ ሊሆን ይችላል ባህላዊ፣ የራሱ የሆነ ቱባ የሆነ መልእክት የምታሳልፍ መንገዶች የራሳቸው ጉልበት አላቸው። አንተ እዚህ ካሪኩለም ቀርጸ፣ እንትን ብለህ ከምትሄደው እንዳለው ነው በዛ ድባብ ደግሞ በቀላሉ ትጽር ትገባለ እና ከማስረዳት የፖለቲካ እንድምታውን ከማጉላት አንጻር ከማስረዳት አንፃር ያለውን ድምታ ትልቅ ሚና አለው። ማህበራዊ ትስስሩም በጣም ይገርም። በፊት ተቀራርቦ በወንድማማችነት ማማችነት ሴት በጥላትነት ተራርቆ ያለውን አካል አንድ ማድረግ ማስተሳሰር በማህበራዊ ፋይዳው ትስስር ላይ መፍጠር ላይ ትርጉም ባለው መልኩ ወደ ተግባር ውስጥ የሚከትነው እዚሁ ጋር አያይዘ እንድጨምርልኝ የሚፈልገው ምንድን ነው? በተለይ አሁን ሀገሪቷን እየመራ ያለው መንግስት በዚህ ስርዓት ላይ ያለው አቋም ምንድን ነው? ስርዓት ውስጥ ወደፊት እጣ ፈንታው ምንድን ነው? እዚህ ኢትዮጵያ ውስጥ አሁን ሀገሪቷን እየመራ ካለው መንግስት አንጻር ማለት ነው። እንደ ብልጽግና ፓርቲ ሕብረ ብሔራዊ ላይ ለጋራ ብልጽግና ከማስቀጠል አንጻር ወደ አምስት አበይት ጉዳዮችን አስቀምጧል። አንደኛው ተቋማዊ መሰረት ያለው ዲሞክራሲያዊ ስርዓት አድርጎ ማስቀጠል በኋላ ላይ ዴሞክራሲ ላይ ሰምንመጣበት ነው። እዚህ ላይ ስንገባ አሁን እንዲሁ ወደ ተግባር ሊያስገባ የሚችል የዲሞክራሲያዊ ስራ ተቋማዊ ማድረግ አገርን እንደ ሀገር የሚያስቀጥለው ተቋማዊ የሆነው ሲቀጥል ነው። ሀገራዊ የሆኑ ተቋማት የሆነ ፓርቲ ላይ ወይ ብልጽግና ላይ ወይ ዜማ ላይ ሆነ ተንጠልጥለው ያልቆዩ ወይም ደግሞ የሆነ መንግስት ሲመጣ ቅድመ መምህር ሲመጥ ሲጠቅሰው እንደነበረው የሚሄደው የሚያፈርሰው ሳይሆን ዘላቂነት ያለው ተቋማዊ የሆነ ስርዓት መገንባት፣ ይሄ የብልጽግና እንትን ነው፣ እሳቤ ነው። ዘላቂነት ያለው ተቋማዊ ስርዓት መገንባት ነው። ይሄ ደግሞ በትብብር ላይ የተመሰረተ ዲሞክራሲን በኋላም እንጨምረዋለን። ሁሉንም ብሔር ብሔረሰቦችን ጥያቄዎቻቸውን መሰረት ያደረገ በነገራችን ላይ ብሔር ላይ ብቻ አደለም። የቡድን መብትን ባከበርክበት ልቀት የግለሰብን መብት ኤክሰርሳይዝ ማድረግ በምትችልበት አግባይ ዲሞክራሲን እሱ ላይ ማጽናት። ስለዚህ ይህን ተቋማዊ አድርገ የምታስቀጥልበት አንዱ ነው፣ ተቋማዊ መሰረት ያለው ዲሞክራሲያዊ ስርዓት መገንባት ነው። ሁለተኛው ብሔራዊ መግባባት ላይ እርቀ ሰላምን ማጠናከርን ጠንካራ አገረ መንግስት መገንባት ነው። አስቀድሞ ሰው የወለደው ወይም ደግሞ መዋቅራዊ የሆነ የተሰራ ጭቆናዎች ነበሩ፣ እነዛን ሊቀርፍ በቻለ በዋና ዋና ሀገራዊ ጉዳዮች ላይ የተግባቡ የጋራ የሆነ ጥቅም ያላቸው ማንነት ላይ መሰረት ያደረገ ስሪት መኖር ይፈልጋል። ሶስተኛው በወንድማማችነት እሴት ላይ የቆመ ወይም የተመሰረተ ብሔራዊ አንድነት መፍጠር፣ የብልጽግና አንዱ አላማው። በምናወራው ኢሹ ላይ ይህ የወንድማማችነት እሴት ብዙ ትርጉም አለ። በፌዴራል ስርዓት ውስጥ ቅድም እንዳነሳሁት ብዝሃነት ትልቅ ምሰሶ ነው። ብዝሃነት ላይ ተንተርሶ የሚነሱ ነገሮችን በአግባቡ በሚዛኑ እያየ እየመለስ ከሚሄድ መቻል አለብን እና መመለስ ብቻ አይደለም፣ ሁሉም የምትመልስበት ሂደትም ሁሉንም ያሳተፈ መሆን አለበት። አራተኛው በብዝሃ ልሳን ላይ ምናልባት ቅድምም ራሱ ባህሉን በማክበር ሂደት ላይ የምናያቸው ጎልቶ የምናያቸው በጣም ብዝሃ ልሳናት ብዝሃ ልሳን የሆነውን የፖለቲካ ማህበረሰብ መገንባት ይህን ከማድረግ አንፃር በጣም ታሪካዊ ውሳኔ የወሰነው ከስራ ቋንቋ ጋር ለምሳሌ ወደ አምስት የሚሆኑ የስራ ቋንቋዎችን ወስኖ ሄደ። ይሄ እያንዳንዱ ብሄር ብሄረሰብ ያለውን ባህል ቋንቋ እንዲያሳድግ እድል ይፈጥርለታል። በአምስተኛ ደረጃ ዲሞክራሲ ላይ የሚያስቀምጣቸው ነገሮች ምን አይነት ዲሞክራሲ ነው ለዚች ሀገር የሚያስፈልጋት? ለምሳሌ ባለፈው ጊዜ ከነበረው የትብብር ዲሞክራሲ ምን ጥንካሬዎች ነበረው? ምን ነበር የጎደለው? አሁን ባለፈው በኋላ እነ ተፈሪ በጣም ጥሩ ልምድ ስላላቸው የትብብር ዲሞክራሲ ላይ ትርጉም አርጎ ትርጉም ባለው መልኩ ይመልሳል የተባለው ተብሎ ሲነሳ የነበረው የእዳጣን መብትን በተመለከተ የትብብር ዲሞክራሲ በዛ መልኩ ደግሞ የዘነጋው ፓርት አለ የሲቪክ ማህበረሰብ ነው። ሊቃኑን አሁን ሊቃኑን ያገለለ አሰራር ነበረው። እዚህ ትብብር ዲሞክራሲ ላይ ብልጽግና የሊቃኖ እና የሲቪክ ማህበረሰቡን ሀሳብ ጨምሮ ደምሮ ነው የሚሄደው። ደምሮ የመደመር አይነት ባህሪ አሳይቶ ይሄዳል እና ከዚህ አንጻር እነዚህ ጉዳዮች ላይ ትርጉም ባለው መልኩ ብልጽግና ፓርቲ መሰራት አለበት ብሎ ያምናል። ትንሽ ነገር ልትጨምር ብዬ አስቤ ነው። አንደኛ የገዥን ፓርቲ አቋም በተመለከተ እና ድጋፍ በተመለከተ ቅድመ ወንድም የዋን ዮናስ እንዳነሳው ፓርቲ በርካታ ፌዴራሊዝም ህብረ ብሔራዊ ፌደራል ዲሞክራሲ ለመገንባት የሚያስችሉ ግልጽ ጠንካራ ገንቢ የሆኑ አቋሞች አሉት ከዚህ አንጻር መጨመር የፈለግኩት ምንድነው ያው እነኚህ ጉዳዮች በተመለከተ በፖለቲካ ፕሮግራሙ ስትራቴጂም ውስጥ ህብረ ብሔራዊ ፌደራሊዝም አስፈላጊነት በተመለከተ በግልጽ የተቀመጠ ነገር አለ ከዚህ በላይ ግን ፓርቲውና መንግስት አሁን እየተመሩበት ያለ የፖለቲካ ሰነድ አለ። የመደመር እሳቤና ሰነድ ቁልፍ ሰነድ ነው። በዚህ ሰነድ ውስጥ ህብረብሄራዊ ፌደራሊዝም በአንድም በሌላም መልኩ አስፈላጊ መሆኑ ኢቨን በተግባር ራሱ ያጋጠሙትን ችግሮች እየመለሰ የሚሄድበትን መንገድ በሰነድ ውስጥ በግልጽ የተቀመጡበት ሁኔታ አለ። አንደኛ ለጋራ ግብ መቀመጥ የመደመር እሳቤ። መሰረታዊ ጉዳይ ነው። ለጋራ ግብ መስራት፣ ለጋራ ግብ መንቀሳቀስ። ከዛም በላይ በኢትዮጵያ ህዝቦች መካከል ግንኙነት አለ ትብብር ያስፈልጋልና የግንኙነት ለኳሽ የመሆን ጉዳይ ቀደም ሲነሳ ነበር። ወንድሜ ሲያነሳው ነበር፣ ደስ ይለኛል። አለ በሬቻ ባህል ላይ ሌሎቹ ወንድሞች ሲገኙ እንደውም የማያቸው እነሱን ነው። አለ እውነት ነው፣ እንደዛ ነው መሆን ያለበት። የግንኙነት ለኳሽ መሆን ያስፈልጋል ይላል መደበር መጽሐፍ እና እሱን ተግባራዊ ማድረግ ይጠበቃል። ሌላው በመጽሐፍ ውስጥ በግልጽ እንደተቀመጠው እንግዲህ ህብራዊነን ብለን አይደለም። ስለዚህ የቡድን መብት አለ፣ የግለሰብ ነፃነት አለ። ግን በመደመር እሳቤ ሁለቱ መብቶች ተቀናይተው ጣጥሞ ነው መሄድ ያለባቸው። ምክንያቱም በዚህ ረገድ ብዙ ዋልታ ረገጥ አለ አይደለም? አንዱ የግለሰብ ነፃነት ይላል፣ ሌላው የቡድን ነፃነት ይላል። ግን መደመር አስተሳሰብ ምንድን ነው? ሁለቱንም አቀናይቶ መሄድ ተገቢ ነው፣ አስፈላጊ ነው ነው የሚለው ይሄ ሰነድ ያለው ፋይዳ ራሱ ትልቅ ነው። ወደ ብሔራዊ ፌደራል ስርዓትን በመገንባት ረገድ እና እሱን መኖር ያስፈልጋል። ወደ አቶ ኬና ልሻገርና በተለይ አቶ ኬና እንግዲህ እንዲያብራሩልን ነው የምንፈልገው በአለም ላይ ካልተሳሳትኩ ወደ ሀያ ስምንት ሀያ ዘጠኝ አካባቢ የፌዴራል ስርዓት የሚከተሉ ሀገራት አሉና ይህ ስርዓት በተለይ ለነዛ ሀገሮች እኛን ሀገር ጨምሮ ሃይማኖትን፣ ብሔርን፣ ኢቨን ኢኮኖሚን እንኳን ማኔጅ እንዲያደርጉ እድል የፈጠረ ስርዓት ነው እና በዚህ ስርዓት የቁንጮነት ማድረግን የወሰዱ ሀገራት አሉ። ቅድም እርሶ እንዳሉት እና አሜሪካን ጨምሮ ቤልጅየም ስዊዘርላንድን ጨምሮ ብዙ ምሳሌ የሚሆን ነገር ያላቸው ሀገራት አሉ እና እስቲ ሀገራችን ከዚህ ምን ትውሰድ ምን ትማር የሚለውን ነገር እስቲ ይጨምሩልን። ከሌሎች ሀገሮች ምንድን ነው የምንማረው? ፌደራል ስርዓትን በደንብ እየተገበሩ እና ለብዙ አመታት የተጠቀሙ ሀገሮች አሉ። በጣም ሮል ሞደል የሚሆኑ ማለት ነው፣ ለእኛ አሪያ የሚሆኑ ካናዳ፣ ዩናይት ስቴትስ ኦፍ አሜሪካ፣ ጀርመን አሁን እነዚህ ሀገሮች በኢኮኖሚም በማህበራዊ ኑሮም በቴክኖሎጂም በጣም የበለጸጉ ናቸው እና አንድ ሀገር ደግሞ ለውጥ ሲመጣ ስርዓቱም ነው ለውጥን የሚያመጣ ወይ ደግሞ ስርዓት ነው ለውጥን የሚያበላሸው ስርዓት በጣም ወሳኝ ነው የምትከተለው ስርዓት ወይ ወደ ብልጽግና ይወስዳል ወይ ደግሞ ወደ ጥፋት ያመጣል ስለዚህ እነዚህ አገሮች የበለጸጉት በዚህ ስርዓት ይህንን ስርዓት ተከትሎ ስለሆነ ኢትዮጵያ ያለውን አሁን ያለውን በተለይ ቅድም ልክ አደጉ የምንላቸው ሀገሮች እኮ እነዚህ ኢንዲያ፣ ብራዚል የምንላቸው እኮ ፌደራሊዝም ይጠቀማሉ ያልናቸው እኮ አፍርሶ መገንባትን አይደለም፣ በዛ አይደለም የመጡት በማሻሻል ነው። በማሻሻል ስለሆነ ዚህ ያለውን ጉድለት እያስተካከልን ከነዛ ሀገሮችም በጣም በዚህ የታወቁ ሀገሮችም ከነሱም ጥሩ ጥሩ ልምዶችን እየቀሰምን መሄዱ ነው የሚሻለው እና የእነሱን ሮል ሞዴል መከተሉ ጥሩ ነው ለኛ። እንደዛ ሲሆን ጥሩ ጥሩ ጎናቸውን መቀበል አሁን እኔም እንደሚያውቀው ብልጽግና ፓርቲ ፕራግማቲክ ቴዎሪ ነው የምከተለው እና ጥሩ ጥሩ ነገሮችን እያስቀጠልን መጥፎውን እየትሆን አዲስ ነገር ደግሞ እየጨመርን መሄዱ ከነዚያ ሀገሮች ጥሩ ጥሩ ነገሮችን እየወሰድን ብንሄድ በጣም አዋጪ ነው የሚሆነው። የሚለሰባለን ከሌሎች ምን እንማራለን የተባለውን ላይ ትንሽ ነገር ብንል ምክንያቱም በፌዴራል ዲሞክራሲ ረገድ የተሳካላቸው ጥሩ የእድገት ደረጃ ላይ የደረሱ ሀገራት አሉ፣ ከእነሱም እንማራለን። በሂደትም የወደቁ ሀገሮች አሉ ፌዴራል ስርዓትን በመተግበር ረገድ የሚጠቀሷሉ እንደ ዩጎዝላቪያ፣ ሞክረውት ያልተሳካላቸውላቸው፣ በስፔን በእንግሊዝ ዩኬ ስኮትላንድ እና ካታሎኒያ የሚባሉት እንትኖች ስፕሊት ያደረጉበት አጋጣሚ አለ። ከነኚህ ከወደቁትም መማር ያስፈልጋል። ሌላ ፌዴራል ስርዓት ፌዴራል ዲሞክራሲ ገና በግንባታ ሂደት ላይ ያለ ጉዳይ ነው። ስለዚህ በዚህ በግንባታ ሂደት ባሉ ሀገሮችም ምን አጋጥሟቸዋል ወደኛ እንዴት ነው የምንወስደው የሚሉ ነገሮችን ማየት ያስፈልጋል። ኢቭን ቅድም እንዳልኩት ደግሞ እኛ ተግብረነዋል። ኦልሞስት ሦስት አስር ዓመት አይደል? ከተግባራዊነታችን የምናጋጥመን በትክክል ገዥ ፓርቲ ያሉ ችግሮችን ለይቶ ለማስተካከል ጥረት እያደረገ ያለ ከራሳችን መማር ያስፈልጋል። በዚህ አንጻር እኔ አሁንም የመደመር ሐሳብን መጥቀስ እፈልጋለሁ። ፌዴራል ስርዓታችንን በማጠናከር ፌዴራል ዲሞክራሲን በመትከል ረገድ ችግሮችን በመተንተን ረገድ ወደ ውስጥ በደንብ ብናይ፣ በደንብ መጽሐፍም እንደዛ ነው የሚለው። ችግሮቻችንን እንዴት እንፍታ ወደ ውስጥ እንይ በደንብ መፍትሄ ፍለጋ ግን፣ ካገራችን አሉን እኮ ብዙ ባህሎች አሉ፣ ወንድማማችነት ባህሎች አይደለም። ካገራችን እንውሰድ፣ ከሌሎችም እንማር።